ሰውድ አረቢያ እና ውጭ አካባቢ የምትኖሩ ሰዎች ሩዝ መደበኛ ምግባችን ነው። ስለዚህ እንዴት ነው ሩዝ አትመገቡ? ሩዝ ለደም ስኮር አይመከርም የሰውነት ክብደትን ለመቀነስ አይመከርም የሚለዋሉ። ኢትዮጵያ ውስጥ የሚኖሩ ሰዎች ደግሞ እንጀራ እንዴት ነው እንጀራ ካርብ ነው ትላላችሁ። ስለዚህ የደም ስኳር ያለበት ሰው እንጀራ መቀነስ ይኖርበታል እንጀራ ስለዚህ ምን እንመገብ የሚሉ እንግዲህ እንደ እንደ ሩዝ እንደ እንጀራ ያሉ ምግቦች ዋነኛ ምግቦች ናቸው። ስለዚህ እንዴት ብለን ነው ራሳችን ከዚህ ምግብ ልናርቅ የምንችለው የሚል ተደጋጋሚ ጥያቄ በኮሜንት ላይ ይጠይቃሉ። በተለያዩ መንገድ ይጠይቃሉ። ሰላም ውድ ተመልካቾች እንደምን አላችሁ። በዛሬ ቪዲዮ የደም ስኳራችሁ ከፍ ሳይል እንደ ሩዝ ድንችና እንጀራ የመሳሰሉትን ምግቦች ለመመገብ ማድረግ የሚገባችሁን መሰረታዊና ወሳኝ የሆኑ አስር ስትራቴጂዎችን አቀርብላችኋለሁ። አብራችሁኝ ቆዩ። በመጀመሪያ ደረጃ እነዚህን ምግቦች ወደ ሬዚስታንስ ስታርች ወይም ደግሞ ስታርች ሬትሮግራዴሽን መቀየር ነው። ይህ ማለት ምንድን ነው? እንደ ድንች፣ እንደ ፓስታ፣ ሩዝ የመሳሰሉ ምግቦችን መጀመሪያ ካበሰላችኋቸው በኋላ በፍሪጅ ውስጥ ማቀዝቀዝ ወይም አቀዝቅዞ ማሳደር ነው። ካሳደራችሁ በኋላ ማሞቅ። ስለዚህ ምንድን ነው ኩክ ኩል አንድ ዜን ሂት ማለት ነው። ሂደቱ አጠቃላይ አበሰላችሁት ከዛ በፍሪጅ ውስጥ ቀዝቅዞ እንዲያደር አደረጋችሁት። ከዛ መልሳችሁ አሙቃችሁ መጠቀም ነው። በዚህ ሂደት ውስጥ ምንድን ነው በእነዚህ ስታርችነት ባላቸው ምግቦች ውስጥ እንደሚታወቀው የካርቦሃይድሬት መጠናቸው ከፍ ያሉ ስለሆነ ስኳር እንዳላቸው ይታወቃል። ከተመገብናቸው ቶሎ ብሎ ከአንጀት በመመጠጥ ወደ ስኳር መቀሪያቸው አይቀሬ ነገር ነው። ነገር ግን በዚህ ሂደት ውስጥ ማለትም ኩክ ኩር ኤንድ ሂት ካሞቅናቸው ወይም ካበሰልናቸው በኋላ በፍሪጅ ውስጥ አቀዝቅዘን እንደገና መልሰን አሙቀን ስንጠቀማቸው ውስጣቸው ያለውን ስኳር በቀላሉ የማይለቁ ሆኖ ወደ ክሪስታሊን ይቀየራሉ። በዚህ ምክንያት እነዚህ ምግቦች ዳይጀስት ሊያድ ወደ ሪዚስታንስ ስታርች ወይም ስታርች ሬትሮግሬዴሽን ስለሚቀየር የእኛ ኢንዛይም በሰውነታችን ውስጥ ያለው ኢንዛይም እነዚህ ምግቦች በቀላሉ ዳይጀስት ስለማያደርጋቸው አንጀት አልፈው ወደ ትልቁ አንጀት ይደርሳል። ከዚህ ከደረሱ በኋላ ወደ ሾርት ፋቲ አሲድስ በመቀየር እዛ ውስጥ ያሉ ባክቴሪያዎች ያብላሏቸዋል ማለት ነው። በዚህም ምክንያት እንደውም ኢንሱሊን ሴንሲቲቪቲን በመጨመር አጠቃላይ የደም ስኳራችሁ ከፍ እንዳይል ያደርጋል። ስለዚህ እነዚህ ምግቦችን ስትመገቡ በዚህ መንገድ መጠቀሙ አንዱ ስትራቴጂ ነው። በሁለተኛ መንገድ የሩዝ አይነቱን መምረጥ ነው። ሁለት አይነት ሩዝ ነው ያለው፣ ቡናማና ነጭ ወይም ደግሞ ዋይት ራይስ የምንለው ነው። ስለዚህ ከነጭ ሩዝ ይልቅ ቡናማ ሩዙን መምረጥ ተገቢ ይሆናል። እነዚህ እንደ ሩዝ እና ድንች የመሳሰሉ ምግቦችን ከእንጀራ ጋር ሁልጊዜ የፕሮቲንና የጤናማ ሳብ መጨመር የደም ስኳራቸው ከፍ እንዳይል ያደርጋል። አንዳንድ ጥናቶች እንደሚያመለክቱት ብቻውን ሩዝን ብቻ ወይም ደግሞ ድንችን ወይም ደግሞ እንጀራ እነዚህ የካርቦሃይድሬት ይዘት ከፍተኛ የሆኑ ምግቦችን ብቻቸውን ከመመገብ ይልቅ ከፕሮቲን ጋር ከጤናማፋት ጤናማፋት ማለት እንደ ኦሊቭ ኦይል እንዲሁም ደግሞ የለውዝ ቅቤ የመሳሰሉት ጋር አብሮ ወይም አቮካዶ ጋ አብሮ መመገብ ወይም የፕሮቲን ይዘታቸው ከፍ ያሉ እንደ እንቁላል፣ የዶሮ ስጋ የመሳሰሉት የቺክን ብረስት የምንለው ማለት ነው ከነሱ ጋ ወይም አሳ ጋ ቀላቅሎ መመገብ የደም ስኳርን በአምሳ ፐርሰንት እንዲቀንስ ያደርጋል። ይሄ ጥናቶች የሚያመለክቱ ነው። ስለዚህ ሁለተኛው ስትራቴጂ እነዚህን የካርቦሃይድሬት ምግቦች ብቻቸውን ከመመገብ ይልቅ ከፕሮቲን እና ጤናማ ስብ ካላቸው ምግቦች ጋር አቀናጅቶ መመገብ የደም ስኳር ከፍ እንዳይን ያደርጋል። ሶስተኛው ስትራቴጂ የካርቦሃይድሬት ምግብ ያላቸውን መጨረሻ መመገብ ነው። ለምሳሌ ሩዝ መመገብ ፈልጋችሁ ከሆነ ወይም ድንች መመገብ ወይም እንጀራ መመገብ ፈልጋችሁ ከሆነ መጀመሪያ ፕሮቲን ይዘት ያለውን ወይም ደግሞ አትክልቶችን አስቀድሞ መመገብ ነው። እነዚህ አትክልቶችን በሳላድ መልክ ታዘጋጁ እና እነሱን ከተመገባችሁ በኋላ ቀጥሎ ደግሞ የፕሮቲን ምግብ ካለው ወይም ፕሮቲን ምግቦችን ወይም ጤናማ ቅድም የነገርኳቸውን እንደ አቮካዶ፣ ለውዝ እና እንቁላል የመሳሰሉትን ወይም ደግሞ የኦሊቭ ኦይል የመሳሰሉትን ከተመገባችሁ በኋላ በመጨረሻ የካርቦሃይድሬት ምግቦችን መመገብ። ለምሳሌ አንድ ሰው መጀመሪያ የድንችን ወይም መጀመሪያ እንጀራን ወይም መጀመሪያ ደግሞ ሩዝን ተመግቦ በኋላ ወደ ፕሮቲን ከመሄድ ይልቅ መጀመሪያ ፕሮቲን ያላቸው ምግቦች፣ አትክልት ያላቸው ምግቦች አስቀድሞ ሲመገብ ከ30 እስከ 40% የደም ስኳር ከፍ እንዳይል ያደርጋል። ይሄ ሳይንሳዊ እና በሳይንስ የተደገበ ስለሆነ ይህንን እያያችሁ የደም ስኳራችሁን መመልከት ትችላላችሁ። በዚህ መልክ አመጋገባችሁን ተከትላችሁ ምን ያህል የደም ስኳራችሁ ከፍ ይላል፣ ወይስ ምን ያህል እውነት ነው የሚለውን ማረጋገጥ ትችላላችሁ። ነገር ግን ይሄ በሳይንስ በጥናት የተረጋገጠ ነገር ነው። አራተኛው ምግብ ከተመገባችሁ በኋላ ወዲያውኑ መራመድ በጣም ወሳኝ ነገር ነው። በተለይ የካርቦሃይድሬት ምግቦችን ከተመገባችሁ በኋላ ቢያንስ ሀያ ሰላሳ ደቂቃ ወክ ማድረግ እንቅስቃሴ ማድረግ በጣም ጠቃሚ ነው። በርካታ ጥናቶች እንደሚያሳዩት እግራችን የባታችን አካባቢ ያለው መስል ወይም ሶለስ ባስል ወይም ከፍ መስል የምንለው ፋይበር በከፍተኛ ደረጃ ስኳርን የመምጠት ስኳርን በርናው የማድረግ የማይደክም ጡንቻ እንደሆነ መረጃዎች ያሳያሉ። ስለዚህ ሰዎች ምግብ ከተመገቡ በኋላ ቁጭ ከማለት ከመተኛት ይልቅ ወዲያውኑ ደረጃ መውጣት ወይም መውረድ ወይም ሞክ ማድረግ ከ10 ከ20 እስከ 30 ደቂቃ የደም ስኳራችሁ ከፍ እንዳይል ያደርጋል። ሁልጊዜ ግዜ ከተመገባችሁ ወዲያውኑ እንቅስቃሴ ማድረግ መራመድ፣ መጠነኛ የሆነ የሰውነት እንቅስቃሴ በተለይ እግሮቻችሁን ቅድም እንደነገርኳችሁ የእግራቸውን ጡንቻ የሶልስ ምንለው ባታችሁ አካባቢ ያለውን ጡንቻ ያንቀሳቀስ የሚችሉ ነገሮችን ማድረግ በደማቸው ውስጥ ያለው ስኳር ከፍ እንዳይል የሚያደርገው ሌላው ወሳኝ የሆነ ስትራቴጂ ነው። በአምስተኛ ደረጃ የምትመገቡትን የካርቦሃይድሬት አይነት መምረጥ ነው። በጣም የተቀነባበሩ በፋብሪካ ውስጥ ደቀው ልመው ተፈጭተው ከሚመጡት ይልቅ ሆልግሬድ በሆልነታቸው ፋይበራቸውን ሳይለቁ ያሉትን ካርቦሃይድሬት መምረጥ ነው። ሁሉን ካርቦሃይድሬት እኩል አይደለም። ምክንያቱም ለምሳሌ በዱቄት መልክ በፉርኖ ዱቄት መልክ ተዘጋጅተው የሚመጡ እንደ ነጭ ዳቦ፣ ነጭ ፓስታ ይልቅ ከነፋይቨራቸው ተያይዘው የሚመጡትን ለምሳሌ አጃን መውሰድ ትችላላችሁ። አጃ በሁለት መንገድ ሊዘጋጅ ይችላል። ኢንስተንት ኦትስ የምንለው ወይም ዱቄት መልክ የተዘጋጀዋለ፣ እንዲሁ ደግሞ ግርድፍ ግርድፍ ተደርጎ የተፈጨ ወይም ደግሞ ስቲል ከት ኦትስ የምንለዋል። ሁለት እኩል አይደለም። እነዚህ ግርድፍ ግርድፍ ተደርጎ የተፈጨው የፋይቨር ይዘታቸው ከፍተኛ ስለሆነ የደም ስኳራቸው ከፍ እንዳይል ያደርጋል። በተለይ ይሄ ግርድፍ ግርድፍ ተደርጎ የተፈጨውን ከወተት ጋር ቅድም ነገር ያቸዋለሁ ወይ ከፕሮቴን ከፋት ጋር ማቀናጀት ጥሩ ነው። ስለዚህ ይህንን ስትመገቡ አጃውን ግርድፍ ግድፍ ተደርጎ የተፈጨውን አጃ በወተት አፍልታችሁ ከወተት ጋር ጨምራችሁ ብትመገቡት የደም ስኳራችሁ ከፍ አይልም። ስለዚህ የምትጠቀሙበትን የካርቦሃይድሬት መንገድ መምረት ነው። ሆል ግሬንስ ፋይበራቸው ይዘታቸው ሳይለቁ ሳይልሙ ሳይደቁ የሚመጡት የበለጠ የተሻለ ነው። የፋይበር ይዘት ያላቸው ምግቦች የደም ስኳራችሁ ሁል ጊዜ ከፍ እንዳይል ወሳኝ ነገር ነው። ስለዚህ ሌላው የመጨረሻው ስትራቴጂ ምን አይነት ካርቦሃይድሬት ነው እየተመገባችሁ ያላችሁ ነጭ ዳቦ፣ ነጭ ፓስታ፣ ነጭ መኮረን ወይስ ከነ ፋይበር ይዘታቸው ፋይበር ይዘታቸውን ሳይለቁ ያሉትን ነው የምትመገቡት የሚለው ሌላው ወሳኝ ነው። ስለዚህ የፋይበር ይዘታቸው ከፍተኛ የሆኑ ያላሙትን፣ ያልደቀቁትን ከነ ገለባቸው ያሉትን ምግቦች መመገብ የደም ስኳራችሁ ከፍ እንዳይል የሚያደርገው ሌላው ስትራቴጂ ነው። ስድስተኛው በመኝታና በምግብ መካከል ቢያንስ የሶስት ሰዓት ልዩነት መኖር መቻል አለበት። አስራ ሁለት ሰዓት ከተመገባችሁ የምትተኙ ሶስት ሰዓት አራት ሰዓት ከሆነ ጥሩ ነው። ስለዚህ ቀደም ብሎ መመገብ ቢያንስ በመኝታችሁ መካከል የሶስት ሰዓት ልዩነት መኖሩ በመካከል ደግሞ ወክ ብታደረጉ እንቅስቃሴ ብታደርጉ ሌሊቱን ሙሉ የደም ስኳራችሁ ከፍ እንዳይል በማድረግ የጧት ስኳራችሁ ከፍ እንዳይል ያደርጋል። ስለዚህ ዘግይቶ አለመመገብ በተለይ በተለይ የሚርባቸውም ከሆነ እንቁላል ወይም ደግሞ አቮካዶ የመሳሰሉት ከፍተኛ የሆነ የስኳር መጠን የሌላቸውን ምግቦች በመመገብ ራፋችሁን ማስታገስ ነው እንጂ ከመኝታችሁ ጋር በተቀራረበ መንገድ የካርቦሃይድሬት ይዘታቸው ከፍ ያሉ ምግቦችን አለ መመገብ ሌላው የደም ስኳራችሁ እንዳይረበሽ የተረጋጋ እንዲሆን የጧት የደም ስኳራችሁ ከፍ እንዳይል የምታደርጉበት ሌላው ወሳኝ ስትራቴጂ ነው። ሰባተኛ የፍራፍሬ ምግቦችን ስትመገቡ ያልበሰሉ የፍራፍሬ ምግቦችን መመገብ፣ ለምሳሌ ሙዝ ከሆነ የምትመገቡት ጥሬ ሙዝ በጣም የቀላው፣ የበሰለው ከሆነ ቶሎ ብሎ ወደ ደም ስኳር የመቀየር አቅሙ ከፍተኛ ነው። ስለዚህ ያልበሰሉ ፍራፍሬዎች ላይ ያልበሰሉ መሆን መቻል አለባቸው። በስምንተኛ ደረጃ ደግሞ የቅመማ ቅመም ምግቦችን ሁልጊዜ መጨመር። ቅመማ ቅመም ስፓይሲ ያላቸውን ምግቦች በተን እያደረጉ ምግባቸው ላይ መጠቀም ራሱ የደም ስኳር ከፍ እንዳይል ያደርጋል። የካርቦሃይድሬት ይዘታቸው ሀያ አምስት ፐርሰንት ያለ የምግባቸውን ሀያ አምስት ፐርሰንት በላይ እንደ እንጀራ እንደ ሩዝ ሙሉ እንጀራ ከሚሆን ግማሽ እንጀራ ወይም ደግሞ ሙሉ እንጀራ ከሚሆን አንድ አራተኛ እንጀራ አድርጎ ሌሎችን በአትክልትና በፕሮቲን እንዲያዙ ማድረግ የምግባቸውን ሀያ አምስት ፐርሰንት ብቻ ካርቦሃይድሬት እንዲሸፍት የፖርሽን ሳይዝ የምንለው በጣም ወሳኝ ነው። ሌላው የደም ስኳራችሁ ከፍ ሳይል እነዚህን የካርቦሃይድሬት ምግቦችን ስትመገቡ የሚያደርጋችሁ ሌላው ስትራቴጂ ይሆናል። አስረኛው የፋይበር ይዘት ያላቸው ምግቦች መጨመር ነው። እንደ ፍላክስ ሲድ ያሉት እንደ ተልባ ማለት ነው፣ ቺያ ሲድ፣ እነዚህ የፋይበር ይዘታቸው ከፍተኛ የሆኑ ምግቦች ላይ ከምግባችሁ ላይ መጨመር መነስነስ ምንድን ነው ያው ፋይበር ሁልጊዜም ጄል በመስራት አንጀታችን ላይ ሰውነታችን ውስጥ ጄል በመስራት የካርቦሃይድሬት ይዘት ያላቸው ምግቦች ቶሎ ስኳራቸው እንዳይለቅ ወይም አንጀት ላይ እንዳይመጠጥ በማድረግ የደም ስኳራቸው የተረጋጋና ያልተረበሸ እንዲሆን የሚያደርገው ደግሞ እነዚህ የፋይበር ይዘት ያላቸው እንደ ተልባ እንደ ቺያ ሲድ የመሳሰሉትን እንዲሁም ደግሞ ኦስ አንዳንድ ጊዜ ማለት ነው ግርድብ ግርድብ የፋይበር ይዘታቸው ከፍተኛ የሆኑት ምግቦችን መጨመር የደም ስኳራችሁ ከፍ እንዳይል ያደርጋል። እንግዲህ የግንድ ካርቦሃይድሬት ምግቦች ላይ መራቅ ኢትዮጵያውያን ከእንጀራ ለመራቅ ይቸገራሉ። በውጭ የምትኖሩ ደግሞ ከሩዝ ለመራቅ ይቸገራሉ። ነገር ግን ላይ ባቀረብኩላችሁ መሰረት በነዚህ ስትራቴጂዎች በመጠቀም የደም ስኳራችሁ ከፍ ሳይል መጠናቸውን ተመጣጣይ በማድረግ መመገብ የምትችሉ መሆኑን እናንተ ሊጠቅማችሁ የሚችል መረጃ ለማቅረብ ነው። አይሆፕ የሚጠቅም መረጃ እንዳገኛችሁ እረዳለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።